ስለ ሁሉም ነገር እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ክቡራን አባቶቼ ካህናት፣ መነኮሳት፣ መምህራነ ወንጌል፣ የቤተክርስቲያን አገልጋዮች እግዚአብሔር ሰዎች ሁላችሁ እንደምን አደራችሁ? ግለለን እግዚአብሔር ይመስገን በሉ እንደምን አመሽ አረፈዳችሁ? እግዚአብሔር ድንቅ ነው። ሥላሴ ድንቅ ናቸው። መቼም በዚህ ምድር ላይ ስንኖር ተሸክመን የምንዞረው ነገር አለ። ያም ሞት ይባላል። መቼ እንደምንለያይ ግን ያው እግዚአብሔር ነው የሚያውቀው። አንድ ቀን የተሸከምነው ሞት አንድ ቀን በግልጽ የምናየው ቀን አለ። እኔ እንዴት ብዬ እንደምነግራችሁ አላውቅም። አሁን እራሱ ውስ ገና አልተረጋጋው። ከዚህ በፊት ሁለት ሞት አይቻለው፣ ሞት ጋር ግብግብ ገጥሜ ነው የሚባለው። በአልጋ ላይ ያለው ያው የሁላችሁን ጸሎት ነው እንግዲህ አቆመኝ። ዛሬ አንድ ሆኜ የነበርኩት እግዚአብሔር በጋብቻ አክብሮኝ ከእኔ ሶስት ልጆች ተገኝተው መኖርም የሚያጓጓኝ ለእኔ ሳይሆን ለእነሱ ነው እና በአልጋ ላይ ያለ ሁለት ሞት አይቻለሁ። ግብ ግብ ገጥሜ አንዱ እዚህ ላንድማርክ ሜክሲኮ ያለው ጋር የነበራችሁ የሰማችሁ እዚህም ስላሉ ወንድሞቼ ያውቃል። ሁለተኛው ታይላንድ ነው። ሐኪሞቹ ተሰብስበው እንጀምር አንጀምር ይሄ ልጅ ብንጀምር ሐኪሙን፣ ህክምናውን ብንጀምርለት ሚድን ነው? አይ ከባድ ነው። ዝም ብሎ ከነ ነፍሱ ወደ ሀገሩ ሂድ የሚል ውሳኔ ያሳልፈው። እንደገና ተመለሰው ደግሞ ጀምሯል። ያን ጊዜ ብልጭ ልብ የነበረ እሳት አይኔ ክፍት ክድን ሲል እሳት ይታየኛልና እሸሸዋለሁ። ወደ ቀኝ ስዞር አለ፣ ወደ ግራም ስዞር አለ። አልጋው ላይ በተኛሁበት ሽፍን ብዬ በተሸፈንኩበትም አይኔ ክፍት ግልጥ ሲል እሳቱ ይታየኛል እና እንደዚያ ያን ያህል ነበረ። እግዚአብሔር ያንን ሁሉ አሳልፎኝ ከትናንትና ወዲያ በአምስት ያወ ዕለት ዛሬ ሶስተኛ ቀናችን ነበረ። አራት ሰው ነበር መኪና ውስጥ አንድ የሶስት ወር ሕፃን አለ። ገና በቅርቡ የተወለደ ተወለደ የኔው ልጅ እሷ፣ በኋላ ሆና ባለቤት እያጠባች መሀል ላይ ናት ያለችው። እግዚአብሔር መቼም ያው እኛ እንዲህ ሆኖ እንደዚህ ሆነን ዘወር ባለ ይሄን ማይመታው እንላለን ግን እግዚአብሔር ነው ያን ሁሉም ያቀናብረው ሰይጣን መልአከ ሞት ለእኛን ለማጥፋት ሲያቀናብር እግዚአብሔር ደግሞ ቀድሞ የሚያድነንን ነገር ያቀናብራልና ወደ የርኩ ነው ሁለት ልጆችን ትምህርት ቤት አድርሰን ያው ሾፌሩም አለ ሳሚ እኔ ትንሽ አለም ስለነበረ በቀኝ በኩል በጋቢና የተቀመጥኩት መገናኛ ወርደን ወደ አመቼ እየታጠፍን ሶስት መኪኖች ቆመውልናል። እየታጠፍን እያለ ሶስት መኪኖች ስለቆሙ ማለፍ አለብን ብለን ስናፍ ይሄ አሁን አዲስ የተሰራው መንገድ አይታችሁታ። በጣም የከተማ ውስጥ የከተማ ውስጥ ፈጣን መንገድ በሉት። በጣም በፍጥነት የሚመጣ መኪና ነበረች። ሶስቱን መኪና ልክ አልፈን ብቅ ስንል በቀኝ በኩል ነው፣ ከቦሌ ነው የሚመጣው። እኔ በዚህ በኩል ነኝ። በጣም የምትሮጥ መኪና፣ ነጭ መኪና ነች። በቃ አይናችን እያየ እኛ ላይ ወጣች። እኔ በዚህ በኩል ነኝ፣ የምታያት እኔ ነኝ። እንደዚህ ይሸሻለሁ፣ ምንም ማድረግ አልተቻለን። መጣ ከዛ በኋላ ምን እንደሆነ ተከሰተ አናውቅ ግን አሁንም እንዲህ ሆኖ ነው የዳነው። ልበላቸው ለበላችሁ እግዚአብሔር አድኖናል። መኪናው መጥቶ የወጣብን እንደ ኳስ እንዲህ የጠለዛት የኛን መኪና ምኗን መቷት መሰላችሁ? የበርና የበሩን መሀል ይሄ አገዳው ይሄ ቋሚውን ጠንካራው መሀል ለመሀል እሱን ስላገኘው እሱ ጋር ስለተገናኙ በዚህኛውም በእኔ በኩል ያለው በር ትንሽ ወደ ውስጥ ገባ፣ በኋላ በኩል ህፃኑና እናት ባለቤት ካሉት ጋር ትንሽ ወደ ኋላ ገባል። መኪናዋ ወደ ላይ ወጥታ ወደ ቀኝ ወደ ቦሌ ዙሪያ ቆመች። በጣም ነው የጮኸው። የመታችን መኪና እንኳ ተጎትታን የወጣችው እሷ እንኳ ማለት ነው፣ የኛን አደጋ ያደረሰችው አስቡት። ወይ የኔ በር ቢሆን መኪናዋ የገባችው እስከ እንትም አንገኘም ነበር እስከ ሹፌሩ፣ ወይ ከኋላ ቢሆን እናትና ልጅ አይገኙም ነበር። እግዚአብሔር ግን እንዲህ አድርጎ ዛሬ ቆሜ ለመመስከር በቃ። ትንሹ ልጅ ህፃኑ ገና ከእናቱ ክፎቶ ወደ ወንበር ውስጥ ገብቶ እንዴት እንዳነሳችውም እንዴት እንዳቆመችውም አናውቅም፣ እና ያለምንም ጭረት ያለምንም ነገር እግዚአብሔር እንዲህ አድርጎ አቆመን አቆመን። ይቀ ደግሞ ጥሩ ነው፣ ይህ ሳምንት ደግሞ ጥሩ ነው። የአዳኙና የዳነውና የአዳኙ የፈዋሹና የተፈዋሹ ሳምንት ነው። ተፈውሰናል፣ አድኖናል። ሥላሴ ክብር ምስጋና። ሦስት ቀናችን ነበር ዛሬ ብንሞት